ዛሬ ቀጣዩን የራይድ መኪና አስተዋውቃቸዋለሁ። ኢትዮጵያ ውስጥ የገቡ ብዙ ተመጣጣኝ ዋጋ አላቸው የሚባሉ መኪኖች አሉ። በእርግጥም መኪኖቹ አብዛኞቹ በርካሽ ስም የሚመጡ ቢሆኑም በኢትዮጵያ ተከብረውና ተወደው እየተሸጡ ነው። አብዛኞቹ ደግሞ የሚሰሩ ስራ የሜትር ታክሲ ስራ ነው። ያው እንደሚታወቀው አብዛኞቻችን መኪና የምንገዛው ሰርተን ለመለወጥ ነው። ነገር ግን ለዚህ ስራችን ብዙ የመኪና አማራጮች ያሉ አይመስለኝም። አሁንም ቢሆን የኤሌክትሪክ መኪኖች ላይ ብዙ የመኪና አማራጮች ያስፈልጋሉ። ስለዚህ የተከበራችሁ የቻናሌ ቤተሰቦች ዛሬ አንድ መኪና ጨምርላቸዋለሁ። ካለው አማራጭ ውስጥ ያሉት አማራጮች ይታወቃሉ። እነ ቢዋይዲ፣ ሴጎል፣ ቻንጋን፣ ኢስታርና መሰል መኪኖች። የዛሬው የራይድ መኪናችን ኒዮ ፋይር ፍላይ ይባላል። ዋጋው ከነ ቢዋይዲ እና ቻንጋን ኢስታር ጋር ተቀራራቢ የሚባል ከነ ኢቱ ጋርም ተቀራራቢ የሚባል አይነት ነው። በድንብ አርጌ ነግራችኋለሁ። በእርግጥም መኪናው ከምናውቃቸው መኪኖች ጋር የሚወዳደርና በተለይ ለሜትር ታክሲ የሚወደድ መኪና ነው። ኒዮ ፋየር ፍላይ። ሰላም የተከበራችሁ የቻናሊ ቤተሰቦች እንደምን ሰነበታችሁ። እኔ ጆርናሊስት ጎሳ ነኝ። እንደተለመደው ዛሬም ስለ መኪኖች ልናወራና ልናወጋ እዚህ ተገናኝተናል። ይህንም ፕሮግራም ስትከታተሉ ከእናንተ የሚጠበቀው ነገር ላይክ እና ሰብስክራይብ ማድረግ ብቻ ነው። በፍቅር ነው የምጠይቃችሁ፣ ላይክ ሰብስክራይብ አድርጉ። ስለ መኪና ማወቅ የምትፈልጉ ከሆነ የደውል ምልክቷን ተጫኑ። የኤሌክትሪክ መኪና እድገት ከአእምሮ በላይ ሆኗል። ለቁጥር የሚያታክቱ መኪኖች ወደ ገበያ እየወጡ ነው እንደውም አንዳንድ መኪኖች ለገበያ ይቀርባሉ ተብሎ ከታሰቡበት ቀን ቀድሞ ለገበያ እየቀረቡ ነው ነገሩ ምንድነው ዝም ብላችሁ ስትመለከቱት ሽር ጉዱ በዝቷል በእርግጥም አንዳንዴ መጠርጠር ጥሩ ነው ጠርጥር ገንፎ ውስጥ አይጠፋም ስንጥር ይባላል እንዲህ አይነት ነገሮች ያለ ምክንያት አይሆኑም። ዝም ብሎ የመኪና ናዳ ምንድነው እሱ የተከበራችሁ የቻናሌ ቤተሰቦች ይህንን ምላችሁ ለጥንቃቄ እንዲሆናችሁ ነው በምሳሌ ላስረዳችሁ። አንድ ጀማሪ ዘፋኝ ብዙ ታዋቂ ዘፋኞች ዘፈን በለቀቁበት እለት ዘፈን ቢለቅ ምን የሚከሰት ይመስላችኋል? ኪሳራ። ትክክል ነው፣ ኪሳራ ነው የሚገጥመው፣ ምክንያቱም ብዙ ሰዎች የታዋቂውን እንጂ የእሱን ዘፈን ስለማያዩለት። የመኪና ገበያ ላይ ግን ይሄ ሲስተም የሰራ አይመስልም። ጀማሪውም ነባሩም ሁሉም መኪና እያስተዋወቀ ነው። በዚህ መሃል መልካምም መጥፎም አጋጣሚዎች ሊኖሩ ይችላሉ። በእኔ ኦፒኒየን መሰረት መልካም የሚለው አጋጣሚ በዚህ መሃል ለምርጫ የተመቸ ነው የሚል ነው። ብዙ ሰዎች መኪና ለመግዛት ሲንቀሳቀሱ ወይም ወደ ገበያ ሲወጡ በጣም ብዙ መኪኖች ካሉ ለምርጫ የተመቸ ነው። የፈለጉትን መኪና አማርጠው የሚፈልጉትን መሸመት ይችላሉ። ይህ በጣም መልካም ጎኑ ነው፣ በዚህ ሰዓት ያለ የኤሌክትሪክ ገበያ። ሁለተኛ ደግሞ የዋጋ ውድድር ነው ብዙ ጊዜ ብዙ የመኪና ብራንዶች ምርታቸውን በሚያስተዋውቁበት ጊዜ ውድድር ይፈጠራል። እርስ በርሳቸው ከሚወዳደሩበት ነገሮች አንዱ ደግሞ ዋጋ ነው። በዋጋ ምክንያት ደግሞ እርስ በርስ የተወሰነ የውድድር መንፈስ ሲኖር ዋጋ ሊቀነስ ይችላል። ይህም ለገዢዎች መልካም አጋጣሚ የሚባል ነው። ስለዚህ ሁለተኛው ነጥብ የምላችሁ ይህ ነው። በዚህ ሰዓት ብዙ መኪኖች በሽያጭ ላይ ስለሚገኙ ለምርጫና ለዋጋ በጣም የተመቸ ነው። እንደ ሳይድ ኢፌክት ግን መጠንቀቅ ያለባችሁ አንድ ነገር አለ። እሱም የቴክኖሎጂ ለውጥ ነው። በተለይ የኤሌክትሪክ መኪኖች ላይ የቴክኖሎጂ ለውጥ በጣም እየተስተዋለ ነው። እለት ከእለት ቴክኖሎጂ እየተቀየረ ይገኛል። የባትሪ ቻርጂንግ ሲስተም እንኳን በሳምንት ውስጥ አራት ካምፓኒዎች የተለያየ መረጃ ወጥተዋል። በመጀመሪያ ደረጃ ቢዋይዲ በአንድ ሜጋዋት በአምስት ደቂቃ 400 ኪሎ ሜትር ቻርጅ አድርጋለሁ ብሎ ወጣ። ከዛ በኋላ ዚክር ደግሞ አንድ ነጥብ ሁለት ሜጋ ዋት የሚጠቀም አዲስ ቻርጀር ይዤ መጥቻለሁ ብሎ ለህዝብ አስተዋወቀ። ማለትም ከ5 ደቂቃ በታች 400 ኪሎ ሜትር ቻርጅ አደርጋለሁ የሚል መንፈስ ያለው ዜና ይዞ ወጣ። ከዛ በኋላ ደግሞ ሁዋዌ ነው የመጣው። የማጣው ሁዋዌ 100 ደግሞ በአጠቃላይ አዲስ ቻርጀር ሰርቻለሁ፣ እሱም 1.5 ሜጋዋት ይጠቀማል፣ ከ5 ደቂቃ በታች 400 ኪሎ ሜትር ቻርጅ አደርጋለሁ አለ። ይሄ ሁሉ የሚከሰተው እንግዲህ በአንድ ሳምንት ውስጥ ነው። በሁለተኛ ሳምንት ውስጥ ካትል መጣ። ካትል ደግሞ ከአንድ ነጥብ አምስት ወደ አንድ ነጥብ ሰባት ሜጋዋት አሳድጌዋለሁ ብሎ እንግዲህ መረጃ አወጣ ማለት ነው። ስለዚህ ቴክኖሎጂው በሳምንት ውስጥ በየቀኑ አዳዲስ ለውጦች እየተስተዋሉበት ነው። ሌላኛው የባትሪ ቴክኖሎጂ ላይ ያለው ለውጥ ነው። አብዛኞቹ የባትሪ ቴክኖሎጂዎች የሚጠቀሙት ኬሚስትሪ በአጠቃላይ ውድ ውድ የሚባሉት እንደነ ቴስላ፣ ፎርድ ያሉ መኪኖች ኒኬል፣ ማንጋኔስ፣ ኮባልት የሚባሉን ኬሚስትሪ የሚጠቀሙ ሲሆን ውድ ውዶቹ ኖርማል ቺፕ የሚባሉት በተለይ ኢትዮጵያ ውስጥ በብዛት የሚገቡት መኪኖች ግን ሊቲየም አይረን እና ሊቲየም አይን ፎስፌት የሚባሉ የባትሪ ቴክኖሎጂዎችን እየጠቀሙ ነው። ነገር ግን ከባትሪ ቴክኖሎጂ ጋር ተያይዞ ግን አዲስ ቴክኖሎጂ እንደመጣ እየተነገረ ነው የሚገኘው እሱም ሶዲየም አይን የሚባለው የባትሪ ቴክኖሎጂ ነው። በዚህ ቴክኖሎጂ ተጠቅሞም ደግሞ ቢዋይዲ አዲስ መኪና ወይም ሴጎል የምናውቃትን ለምሳሌ ቢዋይዲ ሴጎልን በሶዲየም አይን ተጠቅሞ እንግዲህ መኪናዋን አምርቷታል ማለት ነው። ኦልሬዲ ትራንስፎርም እያደረገ ነው፣ ከሊቲየም አይን ወደ ሶዲየም አይን የባትሪ ቴክኖሎጂ አለም ሽፍት እያደረገ ነው። ስለዚህ በሊቲየም አይን የተሰሩ መኪኖች በፍጥነት ተሽጠው እንዲያልቁ ስለሚፈለጉ በጣም በማስ እየወጡ ይገኛሉ የሚል ኦፒኒየን አለኝ እኔ በግሌ እንድትጠነቀቁ ነው። ስለዚህ በላይፍ ሳይክል ደረጃ የሶዲየም አየን ባትሪዎች በጣም ጥሩ ፐርፎርማንስ ሰላላቸው አሁን ከሊቲየም ይልቅ ሶዲየም ላይ ትኩረት ሊደረግ ይችላል። ፕሬዲክቴብል ላይም አይታችሁ ከሆነ ከሊቲየም በላይ ያለው ሶዲየም ነው። ስለዚህ ተመሳሳይ አይነት ኬሚስትሪ ሰላላቸው ሁለቱ ኢንግሪዲየንቶች ሰው ወደዛ ሊያተኩር ይችላል። ሶዲየም ደግሞ ብዙ ዓመት የመቆየት እስከ 4.5 ሚሊዮን ኪሎ ሜትር የመነዳት አቅም አለው እየተባለ ይገኛል። ስለዚህ ይሄን ያህል አቅም ካለው ኖርማሊ ሰው ከሊቴማይን ወደ ሶዲየም ስለሚሸጋገር እንግዲህ ቸኩሎ መግዛቱ እዚህ ጋ አደጋ ሊመጣ ይችላል። ሪሰርች አድርጉ። እኔ የኔን ኦፒኒየን ያስቀምጥኩላችሁ። አሁን ወደ ዛሬዋ መኪና ልምጣላችሁ። ኒዮ ፋየርፍላይ ይህች መኪናን በተመለከተ እሷን የሚመስለውን ቢዋይዲ ሴጉልን አስቀድሜ የእሱን ስፔሲፊኬሽን አስቀድሜ ልንገራችሁና ወደ እሷ እመለስላችኋለሁ ማለት ነው። ቢዋይዲ ሴጉል እንደምታውቁት ዳይሜንሽኑ ርዝመቱ 3780 ሚሜ ሲሆን ስፋቱ ደግሞ 1715 ሚሜ ነው። ቁመቱ 1540 ሚሜ ሲሆን በአጠቃላይ መኪናው ለሜትር ታክሲ በጣም የተመቸ እንደሆነና በተለይም በፊቸር ደረጃ ውስጥ ለውስጥ ያሉት ዲስፕሌዎች፣ ኢንፎቴንመንት ስክሪኖች፣ እንዲሁም የተለያዩ ፊቸሮች በጣም ጸደ የሚባል መኪና ነው። የዚህን ዳይሜንሽን ከነገርኳችሁ ዘንዳ ዊል ቤዙ ልንገራችሁ። ዊል ቤዙ 2500 ሚሜ ነው። ዊል ቤዝ ማለት ከጎማ ጎማ መካከል ያለውን ስፋት ለማመልከት የተሰጠ ርዝመት ነው ማለት ነው። እንግዲህ ግራ እንዳይገባችሁ። ሌላኛ ክብደቱ ነው 1160 ኪሎ ግራም እስከ 1460 ኪሎ ግራም ያለው ሲሆን ፉል ሎድ ማሱ ደግሞ 1460 ኪሎግራም ነው። ፐርፎርማንስ ጋር ስንመጣ ቶፕ ስፒዱ 130 ኪሎ ሜትር ፐር አወር ሲሆን በአጠቃላይ ፓወር ትሬኑ ደግሞ ፍሮንት ዊል ድራይቭ የሚባል ፉል ኤሌክትሪክ የሚባል መኪና ነው። ፍሮንት ሞተር ፓወሩ 75 ፒኤስ ኦር 55 ኪሎ ዋት ሲሆን ፍሮንት ሞተር ቶርኩ 135 ኒውተን ሜትር ነው ማለት ነው። የዚህ የBYD ሴጉል ማለት ነው። ባትሪውን እንመልከት። ባትሪና ሬንጁን በደንብ አርጌ አቀናጅቼ ልንገራችሁ። BYD ሴጉል 30.08 ኪሎዋት አወር አንዱ የባትሪ አማራጭ ሲሆን ማለትም ዝቅተኛው። ሁለተኛው የባትሪ አማራጭ ደግሞ 38.88 ኪሎዋት አወር አቅም አለው። ባለ 30.08 ኪሎዋት አወር አቅም ያለው ባትሪ 305 ኪሎ ሜትር መጓዝ ሲችል፣ ሌላኛው ደግሞ ማለትም 38.88 ኪሎዋት አወር አቅም ያለው ባትሪ 405 ኪሎ ሜትር መጓዝ ይችላል ማለት ነው። ባትሪና ሬንጁ ይሄንን ይመስላል። አሁን ላይ እየሰለጠኑ የመጡት የቢዋይዲ ሴጉል ሞዴሎች በአጠቃላይ አዳስ የተገጠመላቸው ነው። እሱም አድቫንስድ ድራይቨር አሲስታንስ ሲስተም የሚል ትርጉም አለው። ሹፌሩን በደንብ አርጎ ለማገዝ እንግዲህ የታሰበ ነው። አድቫንስድ ድራይቨር አሲስታንስ ሲስተም ዝም ብሎ እንዳይመስላችሁ ሁሉም ተመሳሳይ አይደለም። መኪናው ራሱን በራሱ ይንቀሳቀሳል ማለት አይደል። ሌቭሎች አሉት። ስድስት ሌቭሎች ናቸው ያሉት። ኦልሬዲ እስከ ስድስተኛው ሌቭል ከሄዳችሁ፣ ስድስተኛው ሌቭል ላይ ያሉ መኪኖች በጣም ጥቂቶች ናቸው። አሁን ደግሞ ስለ ኒዮ መኪና ፋየር ፍላይ ልንገራችሁ። ይህች መኪና ከቢኤምደብሊው ሚኒ ጋር የምትወዳደር ናት። ከመርሰዲስ ቤንዝ ስማርት ጋርም የምትወዳደር መኪና ናት። አምስት ሰው መጫን ትችላለች። ይህም ከቢዋይዲ ሴጉል ጋር ፍጹሞ ተመሳሳይ ነው። ሌላኛው ባትሪ ቴክኖሎጂዋን እንመልከት። የዚህች መኪና ባትሪ ሊቲየም አየን ፎስፌት የሚባል ሲሆን 42.1 ኪሎዋት ሀወር አቅም አላት። የቢዋይዲ ሴጉል ትልቁን ነግሬያችኋለሁ። እሱ 38.88 ኪሎዋት ሀወር እንደሆነ ነግሬያችኋለሁ። ይሄ ደግሞ 42.1 ኪሎዋት ሀወር አቅም ያለው መኪና ነው። በምንም አይገናኙም። እንግዲህ ኒዮ ፋይርፍላይ በጣም የሚበልጥ መኪና ነው ቢዩይዲ ሴጉልን ሬንጅን በተመለከተ እንግዲህ 420 ኪሎ ሜትር አካባቢ የሚጓዝ ሲሆን ከቢዩይዲ ሴጉል ጋር ሲነጻጸር አሁንም የተሻለ ፐርፎርማንስ አለው። 420 ኪሎ ሜትር በአንድ ጊዜ ቻርጅ ይጓዛል። ቢዩይዲ ሴጉል ደግሞ 405 ኪሎ ሜትር በአንድ ጊዜ ቻርጅ ይጓዛል። ትልቁ ማለት ነው። በአጠቃላይ ደግሞ 19 ኪሎዋት ሃወር

የሚጠቀም ሲሆን 100 ኪሎ ሜትር ለመጓዝ ማለት ነው። ይህም አነስተኛ የሚባል ነው። ክብደቱ 1492 ኪሎ ግራም ሲሆን የባትሪውም ኪሎ ግራም 314 ኪሎ ግራም ነው። ዴንሲቲ ኦፍ ባትሪ በተመለከተ እዚህ ጋር 134 ዋት አወር ፐር ኪሎ ግራም ተቀምጧል ማለት ነው። ባትሪ ዴንሲቲ ምን ማለት ነው ካላችሁኝ የባትሪው ፐርፎርማንስ ነው በአጠቃላይ ማለት ነው። ዴንሲቲው አሪፍ በሆነ ቁጥር የባትሪው ፐርፎርማንስ አሪፍ እየሆነ ይመጣል ማለት ነው። ዴንሲቲን በተመለከተ ሶዲየም አይን ባትሪ ያልኳችሁ ዴንሲቲ መቶ 175 ዋት አወር ፐር ኪሎግራም ደርሷል። አሁን ለምሳሌ ሶዲየም አይኑ ማለት ነው፣ ይሄ ሊቲየም አይኑ ሆኖ እንግዲህ 134 ዋት አወር ፐር ኪሎግራም ያክል አለው ማለት ነው። የኒዮ ፋየር ፍላይ ሌላኛው የምነግራችሁ ኤሌክትሪክ ኮንሰፕሽኑ ነው። ለቻርጅ ስታደርጉ የሚጠቀመው 12.1 ኪሎዋት ሃወር ለ100 ኪሎ ሜትር ይጠቀማል ማለት ነው። እነ ቴስላ 10.5 ኪሎዋት ሃወር ለ100 ኪሎ ሜትር ይጠቀማሉ። ከነ ቴስላ ትንሽ ጨምር ያለ ኮስት አለው ማለት ነው ኤሌክትሪክ አጠቃቀሙ ላይ። በአጠቃላይ ስለ ኒዮ ፋየር ፍላይ በጣም ብዙ ነገሮችን ነግሬያችኋለሁ። መኪናውን ከወደዳችሁት ጠብቁ በቅርቡ ወደ ሀገር ውስጥ ይገባል። ምክንያቱም በተለይ ቻይና ውስጥ የተመረቱ አፎርደብል የሚባሉ ቺፕ የሚባሉ መኪኖች ያልገቡ መኪኖች የሉ ማለት ነው። አብዛኞቹ ወደ ሀገር ውስጥ ገብተዋል። ይህችን መኪና ወደ ሀገር ውስጥ እንደምትገባ ምንም ጥርጥር የለኝም። የተከበራችሁ የቻናሌ ቤተሰቦች በመጨረሻም የዚህን መኪና ዋጋ ልንገራችሁ። ሁላችሁም ይህንን የመኪናውን ዋጋ ለመስማት እንደጓጓችሁ ምንም ጥርጥር የለኝም። ይህ መኪና በአሁን ሰዓት እንግዲህ በዩኤስ ዶላር አሁን ላይ እየተሸጠ የሚገኝበት ዋጋ 16410 ዩኤስ ዶላር እየተባለ ይገኛል።